ፍቅር አደይ ላይ ውሃ የፈላ ውሃ ደፋችባት። እንዲሁም ደግሞ ወደ ደረጃው ላይ ዘይት አፍሰሳ እንድትወድቅ አደረገቻት። በጣም የሚያሰል ከዛ ከሆስፒታል ሄዳ ታክማ ዴቭ ሳክማ መጥቶ ከክላሷ እንድታርፍ ተደርጋ እያለች ግን ፍቅር ግን የታሸገችውን ክፍሏ ውስጥ ገብታ ቁስሏን በመጨመቅ አሰቃየቻት። ኤላን ሀብል እንግዲህ የያዘችውና ሊሊ አግኝተዋለች። ሆኖም ግን ፍቅር እንደሆነች ሁሉ ነገር ያቀናበረችው ታውቆባታል ማለት ነው። እሱም ደግሞ ፍቅርን ስላገኘ የሰባት ዓመት ጓደኛውን በጣም ተደሰተ። ሊዲያ ደግሞ ልክ አደይ እንደምትል ኤላ ቤት ሄዳ አንቺ ሰራተኛ መሆኗን ስላወቀች ሊሊን ልትንቅና ሊሊን የቤት ሰራተኛ ነች ብላ ልታንቋሽሽ ውሃ እየደፋች ለመሳደብ ሄደች። ኤላ ሲደርስ ደግሞ በጣም ተናደደና እባክሽ በጥፊ ሳትዋረጂ ከዚህ ቤት ውጪ ልቀቅና ውጪ። የፍቅር ክፋት እንግዲህ እንደቀጠለ ነው። አደይን እንግዲህ እንድትወድቅ ደረጁ ላይ ዘይት አፍስሳ ከዛ አደይ መጣራት ትጀምራለች። አደይ ደግሞ ምንም በማታውቀው ነገር አቤት ፍቅር እያለ እየወጣች ስትወድ ከዘይቷን ሸራቷት ወድቃ ተጎዳች። በዛን ጊዜ ዳዊት ዴቭ ብድግ አደረጋት እና ይሄ ያንቺ ነው አንቺ ነሽ የደፋሽው ሲል ወደ ፍቅር ያፈጥባታል። ፍቅር ደግሞ በፍጹም እኔ ተደፍቶ ስላገኘሁት እንድታጸዳው እየጠየኳት እንጂ እኔ አይደለም እኔ ከወደ ውጭ ነው የመጣሁት አለችው። ይሄ ግን የአንቺ ተንኮል ይመስለኛል አለ ዴቭ እሷ ባጠመደችው ወጥመድ እንግዲህ ፍቅርም እዛው ተንሸራታ ወደቀችበት። ሰላም ውድ የቻናሌ ተከታታዮች ቤተሰቦች እንደምናላችሁ። ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። አዱ ቀጣይ ፓርትን ይዘን መተናል ማለት ነው። እንግዲህ አደይ እንደምታዩት ፍቅር እያሰቃየቻት ትገኛለች። በጣም ታሳዝናለች። ሆኖም ግን አሁን እንግዲህ ኤላና ሊሊ ደግሞ ከሰባት አመት በኋላ የኤላ የሰባት ዓመት ፍቅረኛ ውናት እና ካገኘችው በኋላ ቀጥታ አደይ የት ነች ነበር ብላ የጠየቀችው። አደይ እንፈልጋለው አገናኘኝ፣ ስትል ሊዲያ ጃኬቱን ተቀበለቻት እና አንቺ ደግሞ ማንሽ? ኢላን ታቂዋለሽ አለቻት። አዎ አሁን ምንም አልፈልግም፣ ግን አደይ እናገናኝ። አደይ እኛ ጋር ናት እኮ እናገናኝሻለን፣ አላት ኤላ። ከዛ አደይ ስታገኛት ኤሊሊ አለቻት። እንዴት መጣሽ አለች። ደህና ነሽ ትብለው ሰላምታ ተለዋወጡ። እኔ ደህና ነኝ፣ አንቺ ደህና ነሽ አለቻት። ከዛም እንግዲህ ቤታቸው ሁላቸውም ተሰባሰቡ። ከዛ በኋላ ፍቅር ዘወር ብላ በር ላይ ተለጥፋ እያዳመጠች ነበር። ከዛም እንግዲህ ዳዊት እንቅልፍ አልወስደው ጨነቀኝ፣ እኔ ምን መሆን እንዳለብኝ አላቅም። እባክሽ አደይ አንድ ነገር ላስቸግርሽ አላት። ምንድን ነው ዳዊት? ለምን መጣ ክፍሌ አለችው። በሰላም ነው አለችው። የሆንከው ነገር አለ ስትለው አዎ፣ ግን እባክሽ አደይ ሰላም አጥቼ ነው፣ እርፍ ብዬ ጸጥ ያለ ቦታ መተኛ ትፈልጋለሁ፣ እና ከጭንሽ ላይ አስተኘኝ እስኪና በጸጉሬ በጅሽ ዳብሽኝ አላት። እሺ ኧረ በእናትህ ግን ፍቅር ከመጣች እኮ በጣም ችግር ነው ትናደዳለች፣ እባክህን አለችው። ወፍ ፍቅር ፍቅር አትበይብኝ እባክሽ፣ ተይኝ። እኔ ሰላም ፈልጌ እኮ ነው ወደ አንቺ አደይ የመጣው። ስለ ሷ ስም አታንሽብኝ አላት። ከዛም እሷ ይኸውልህ ይህንን በደምብ በደንብ እያዳመጠች በሩ ላይ ተለጥፋ ስለነበረ አደይ አደይ ብላ ትጣራለች፣ ሳሎን ተቀምጣ። ከዛ ይኸውልሽ መጣች ፍቅር አላልኩህም ዴቭ፣ አለችው ወፍ። ፍቅር ምን አይነቷ ነች ብሎ ተናደደ ዴቭ። ከዛ በኋላ ዳዊትም እንግዲህ እዛው ፍራሹ ላይ ለጥ ብሎ ተኛ። ከዛ በኋላ እሷ ወደ ውጭ ወጥታ ፍቅር ምን ነው አለቻት። ምን ፈልግ ምን እያደረግሽ ነው ክላሴ ነበርኩ ክፍሌ ውስጥ ነበርኩ ስራ ስለጨረስኩኝ እረፍት ለማድረግ ብዬ እዛ ነው ለማረፍ የገባሁት ስትላት እባክሽ ማንንም አታታልልኔን አታታልልኝ ም እሺ አለቻት። ከዴቭ ጋር ምን እያደረግሽ ነው? ከዴቭ ጋር ስንት ቀን ነው ራቂ ያልኩሽ? አለቻት። ከዛም ቀጠለችና ከሊሊ ጋር ከየት ነው የተገናኛችሁት? የት ነው የምትተዋወቁት? አለቻት። ሊሊን እንደነገርኳቸው መንገድ ላይ ነው ያገኘኋት አለቻት። የቤት ሰራተኛ ነው ምሰራው አለቻት። ያን ሀብል ታመጫታለሽ አታመጪም? ስትላት እኔ ስለምትዩ ነገር በፍጹም አላቅም ምን እንደሆነ ሀብል ምን እንደሆነ ምንም ማውቀው ጉዳይ የለኝም ባክሽን ተይኝ አለቻት አደይ አይ፣ አለቻት። እኔ አልተውሽም፣ እመኝኝ፣ አንቅሻለሁ፣ እገልሻለሁ፣ በፍጹም ሊተውሽ አልችልም። ተናግር ያለሁኝ አለቻት። እኔ ማውቀው ነገር የለኝም አለቻት። በአሁን ለእግሬ ውሃ አሞቅልኝ አለቻት። እሺ አለቻት መልሳ። ራሷ ተነሳች ና ያንን ውሃውን አሙቃ በብርጭቆ አድርጋ ይዛ መታ ጠረጴዛ ላይ አስቀመጠችው ሊዲያ። ሁላቸውም እንግዲህ ተሰብስበው ሳሎን ተቀምጠው እያሉ ኤላ ትመጣለች። ሊሊ አለቻት። አደይ አለች እና አደይ ደነገጠች። ማነች ደግሞ ይቼ አለች ፍቅር። ቀጥ ስትል የምታቃት ሊሊ ሆነችባት። ሊሊ አለቻት። አንቺ ደግሞ ከየት መጣሽ? አለቻት እሺ፣ ፍቅር የድሮዋ ተንኮለኛዋ ፍቅር። ይህ ሁሉ ያንቺ ሴራ ነዋ አለቻት። እንዴት ነሽ? ደህና ነሽ? አለቻት። በቃ አደይን አይደል የምትፈልገው? ይኸው አገናኘንሽ፣ ሂጂ አለቻት። ሊዲያ አይ ቁጭ በይ አለ ፍቅር፣ ቡና ተጠጣለች። ቡና የለ አደይ ቡና አቀራርቢ፣ አገዝ አቀራርቢ ስትላት ኤላን ሂድ ስላት፣ አይ መቆየት እፈልጋለሁ አለች ሊሊ። ከዛ እኔ ነኝ ቡናውን ላቀራርብሽ አለችና ወደ ኪችን ስትሄድ ሊሊ አብራት ተከትላት ሄደች። ከዛ በኋላ አደይ አለቻት ምን ነው ሊሊዬ አለቻት፣ እንዴት መጣሽ አለቻት። ኤላ ኤላ ምንሽ ነው አደይ አለቻት ምንም፣ አለቻት። ለምን ጠየቅሽኝ አለቻት። ሳቷሺ ንገሪኝ እስኪ በናትሽ አለቻት ኤላ። እንዳገኘው ያደረግሽኝ ሽኝ እኮ አንቺ ነሽ አለቻት። እንዴት አድርገሽ ታውቂዋለሽ አለቻት። በጣም የምወደው የሰባት ዓመት ፍቅረኛዬ ነው። እኔ አንዳንድ ጊዜ ፍቅር ስራ ስሪ እያለ ስለምትልከኝ ነው እንጂ ከሌል ከእሱ ጋር ምንም ግንኙነት የለኝም አለቻት። እና ታዲያ ምንኖች ነው አለቻት። አይ ከዛ በፊት አደ እንግዲህ ፍቅር ጃኬትሽን ይኸውልሽ አለቻት አመሰግናለሁ ሊሊ ጃኬቱን ስላመጣሽልኝ አለቻት ሀብሉ ከውስጥ ያለ መስሏት ነበር ግን አደይ ይህ ነገር የሚያሳስብሽ ነገር አልመሰለኝም ነበር አለቻት ከኬችንም ጃኬቱ የኔ አይደለም የፍቅር ነው፣ ግን ፍቅርን ሳላስፈቅድ ሰጥቼሽ በጣም ችግር ውስጥ ገብቼ ነበር። ስላመጣሽልኝ አመሰግናለሁ አለች አለቻት። እሺ አለችና ከዛ እያወሩ ፍቅር ገባችና አደይ አለቻት። ጃኬቱ ውስጥ የነበረውን እቃ የት አለ አለቻት። የምትይው ነው ነገር እኔ አይገባኝም የምን ዕቃ ነው አለች አደይ። ነገርኩሽ ቀላል አሁን ስራሽን ጨርሽና፣ እፈልግሻለሁ እኔ ጋ ነይ፣ ቶሎ እኔ ክፍል እንድትመጪ አለቻት። የዚህ ጊዜ ፍቅር መሆኑን አወቀች፣ ፍቅር መሆኗን አወቀቻት። እና ከዛም ቡናውን ሳይጠጡ እንሄዳለን ብሎ ሲነሱ እንዴ አለቻት፣ ይሄ ቡና እኮ የተፈላው ለአንቺ ነው ሊሊ፣ ጠጥተሽ ትሄጃለሽ እንጂ አልባ ቡናውን ሳትጨርሽ አለቻት። እሺ ብላ ቁጭ አለች። ከዛ ኤላና ኤላና ሊሊ ወደ ቤታቸው ተያይዘው ሄዱ። የዚህ ጊዜ አደይነይ ብላ ጠራች እና ሊሊ ደግሞ ሊዲያ ደግሞ ወደ ክፍሏ ሂዳ እንዴት በዚች ገረድ ይቀይረኛ በሰራተኛ ብላ በጣም ተናዳ፣ እኔ ሊዲያ እያለየ እንግዲህ ወደ ክፍሏ ሂዳ ክላሷ ቁጭ ብላ ጸጥ ብላ ተኛች። ከዛ በኋላ እሷም ደግሞ ዳዊት ደግሞ ኤላ፣ ይቺ ልጅ ምንህ ናች አለጠየቀው የድሮ ፍቅረኛ ናት በጣም የምወዳት አለ። ኦፍ አለ። አሁን ነው እንግዲህ ይገላገላሃለሁ አይንህን ከአደይ ላይ ታነሳልኛለህ አለው ለበርኮት በእርግጥ ነግሮታል ፍቅረኛ እንደነበረው ምን ማለት ነው ሲለው፣ ምንም አለው። ደስ ይላል አለው። እንግዲህ ከዛ በኋላ አደይን እያሰቃየቻት የምትገኘው ፍቅር እንግዲህ ፍቅር አሁንም ውሃውን ያፈለውን ውሃ በብርጭቆ ያስቀመጠችውን እንግዲህ ከአደይ እግር ላይ ጠርታት አፈሰሰችባት። ከዛ በኋላ ሆስፒታል እንግዲህ ታማ ዴቭ አንስቶ ሆስፒታል ወሰዳት። በጣም ተቃጠለች፣ ተንሰፈሰፈች፣ በጣም ታሳዝናለች። ሆስፒታል ሄዳ ታክማ ከመጣች በኋላ እንግዲህ ክላስ ውስጥ ማረፍ አለባት። ፍቅር አንቺ ሌላውን ነገር ስሪ ነግሬሻለሁ፣ ምሳ ስሪ ብሎ ዴቭ አዘዛት። እሺ አለችና ግን መታችሁ ነው አለችና፣ አደይ ውስጥ እንደገባች ገባችና የታሸገውን ቁስሏን በጣም ተረግጣ አፍረጠረጠቻት ማለት ነው። በጣም በሚያሳዝኑ ይነት አደይ ተንሰፈሰፈች፣ በጣም ያሳዝናል በእውነት እግር ሽሙነች ነው አለቻት ሊሊ። ከዛ ሊሊ ወይ ነው እኔ ያለችው በዛ ጃኬት ውስጥ የነበረው ኤለ ሀብል አለ በማለት እያሰቃየች ነው አለቻት። እና ለምን አንቺ እውነቱን ንገሪያ ሰርቀሻል፣ አለቻት ኧረ እኔ በፍጹም አልሰረኩም አላየሁምም አለቻት። ከዛ በኋላ እንግዲህ ልት እኔ ወንድሜ ነው እንጂ እሱ እሱን አገኘሁት ማለት እኔ ሰርቂያለሁ ማለት አይደለም እሱ ጋ ነበርሽ፣ በማለት እያሰቃዩኝ ይገኛሉ አለች። እና የፍቅር ተንኮል አሁንም ይሄ ነው ማለት ነው ብላ ተረዳቻት። ከቤት እንዲሄዱ እንግዲህ ኢላ ወደ ውጭ ልርሽ ልምጣ ስትል፣ ኧረ እባክህ አትሂድብኝ፣ ከወጣህ ላትመለስ ትችላለህ፣ ይጨንቀኛል። የበፊቱ ጊዜ እንዳይመለስብኝ በዛ ወጥተህ የምትቀር ይመስለኛል ስትለው፣ አልቆይም፣ ልብስ ቅያሪ ብቻ ገዝቼልሽ ልመጣ ነው ብሎ ስትል፣ ግድንገት ሊዲያ ፍቅር ልክኋት ገባች ሳም አረገችው። ሊዲያ አቀፈችውና እንደውም መጣሽ፣ እንኳን መጣሽ። ብቻዋን አጫውቻት ግን አላት አንድ ነገር እንዳታረጊያት ሲላት አንቺ ሰራተኛ እንዴት ነሽ አለችና ውሃ ደፍታ አንቺ ገረድ ወሉይ እያለች ታሰራት ገባ የኤላ ገረድ ቢሆን በጣም እድለኛ ነኝ አለቻት። ሊሊ እንኳን ኤላ ጋ እዛች እማልወዳታ ክስቴ ጋ እንኳ ስንት አመት ተሰቃይቻለሁ አለቻት። አን ወሬሽን ትቺና ሂጂ ስራሽን ስሪ፣ አንቺ ከኔ ጋ እኩል ልታወሪ ነው አለቻት። እሺ እሰራለሁ ብላ "ውሃ አምጪልሽ" ስትላትም ውሃ አምጥታ ሰጠቻት። ውሃውን ደፋችና፣ ነይ ወልዊ ድጋሚ አለችና አስወለወለቻት። እየወለወለች እያለ ምን እየተካሄደ ነው? ኤላ ምንሽ ነው? ከኤላ አጠገብ መራቅ አለብሽ አለቻት ፍቅርም። ሊሊ ደግሞ ዝም ብላ እየወለወለች ነበር ነብር ኤላ ደረሰች። ምን እየተካሄደ ነው? ምን እየሰራችሁ ነው? አላት ሊሊ። ጸጥ አለች። ግቼን አመዳም ቦታዋን እያስያዝኩልህ ነው አለችው። ምን አላት? እኔ እንደፈለግ ማድረግ ትችያለሽ፣ እሷን ግን በፍጹም እንድትናገሪብኝ አልፈልግም። በጥፊ ሳልልሽ እዚህ ቤት ውጭልኝ። እኔም በጥፊ አለችው። አንቺ ገረድ በዚች ነው የምትቀይረኝ? አለችው። አሁን ውጪ፣ እኔ ነግሬሽ አለሁ። ሌላ ነገር ሳይከተልሽ ብትወጪ መልካም ነው አላት። እሺ ብላ ወጣ ሄደች። ከዛ ሊሊ ቁጭ ባለችበት፣ እንግዲህ ኤላ እግሯን ለማጠብ ውሃ አዘጋጅቷ መጣ። ግራ ተጋባ። እንዴ እንዴት ነው የሚያጥባት። ታስታውሻለሽ? የዛን ጊዜ እናትሽ እኮ እንደዚህ ያጥቡሽ ነበር እግሬሽን በሙቁሃ ሙቀው አላት። አሁን እናትና አባቷ እንደሞቱባት ነግረዋለች። ግን ይቅርታ እናትንች ለማስታወስ ፈልጌ አይደለም አላት። ችግር የለውም አላት። አዎ ታጥቤ ነበር የኔ ውድ እናት አለችው። ስለ ሀብል ሄድ አለ አለችው። ሀብል ሀቅ ተደርጊያለሁ አላት። እናም ሀብሉ ያለው እሷ ጋ ነው። በጣም ያሳዝናል አለችው። ከዛ እንግዲህ አሁን አደጋ ውሰደኝ ለምን አላት። ለሁሉም ነገር ምንድን ነው ምደብቂ ነገር አለሽ አላት። የሚሳካ ከሆነ እነግርሃለሁ አለችው። ካልተሳካ ሲላት፣ ካልተሳካ ደግሞ አንድ ቀን ይሳካል አለችው። ከዛ ምሽ በደስታ ይዟት ሆነ አደይ ይዟት ሄደ። ከዛ ፍቅር አደይን እያሰቃየቻት ውሃም ደፋይ ዜን ዘይትም ደፋችባት፣ በዛ ሀብል ምክንያት እያሰቃቻት ግን አሁን እውነት ወጥቶባታል። አሁን እሷም ወድቃ በዛው ተቀጣ ነበር እና በጣም ደስ ነው ያለን። እንግዲህ ትዘ የምትቀምሰው መውደቅን ሊዲያ ደግሞ በኤላ ፍቅር እርር ብላ በቃ ማንንም አታናግር፣ አትበላምም፣ አትጠጣም፣ አትጫወትምም በቃ ጸጥ ብላለች። ከዛም አደይ ምን ሆነች ነው የኔ ሄት፣ የት ሄዳ ነው በጊዜ የተኛች እያለ ምኑና ነው ያ ሁሉ ቀበጧ የት ሄደባት? አለ ወንድሜ፣ እኔ ፍቅር ሲይዝ እንዴት ነው የሚያደርገው? አለችው። ምን አላት? ፍቅር እንዴት ነው ፍቅር ያዘሽ እንዴ? አላት። አዎ፣ ፍቅር ይዞኛል። ከማን ነው ያዘሽ እንትን እኮ ፍቅር ያዘሽ አላት። ሳቀባት። እናንተን ብቻ ነው ፍቅር የሚይዘው? ሊዲያን ፍቅር አይዛትም ያላት። ማንን ነው አለች። እኔ ከዛ ሳያን ስለአንተ ጉዳይ አይደለም ስለ እኔ ከማን ነው ያዘሽ አላት ከኤላ ስትለው ተናደደ። ኤላ አይላ ደግሞ አሁን በህቴ መጣ ማለት ተናደደ። ዳዊት ከአዴ መራቋ ደስ ሲለው ደግሞ ወንድሙ በህቴ መጣች። ያቺ የምትቀብጠው የምትቧርቀው ህቴ ኮ ጸጥ ብላ አደይ ምን ላድርግሽ፣ ልጅ ሊዲያ ሁሉ ነገርሽ ምን ሆኖ ነው? ምን ጠፋብሽ? ምግብ ማማረጥሽ፣ ያ ሁሉ የምትናገሪው ንግግር የት ሄደብሽ? ስታት አይመለከትሽም፣ ውጭልኝ አለቻት። አይገርምም። ከዛ እንግዲህ እነሱ ደግሞ ኪንጉና ደግሞ ቤት መጥተው ሲያንኳኩ ፍቅር አባረረቻቸው። ዝተውባት ወጥተዋል ማለት ነው እነሱም ከዛ እንግዲህ በዚህ ተጠናቋል። የዛሬው ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ላይክ ሸርአል ያደረጋቸው አበረታቱኝ። በዚህ እሰናበታችኋለሁ ማለት ነው ውድ ተመልካቾቼ።